በርቀት ፍቅር የእውነት እንደወደደሽ እንዳፈቀረሽ የምታረጋግጭበት መንገድ አሁን፣ እነዚህን ነገሮች ካየሽበት ከአንቺ ፍቅር ይዞታል። ዛሬ ከእኔ ከእህትሽ ጋር እስከ መጨረሻው ድረስ ከቆየሽ የርቀት ፍቅር ላይ የሚታዩ እውነተኛ የፍቅር ምልክቶች ምን ምን እንደሆኑ በግልጽ አንድ በአንድ እነግርሻለሁ። ከአንቺ የሚጠበቀው ይህን ቪዲዮ ላይክ አድርጎ መጀመር ብቻ ነው። አብራችሁን ቆዩ። ሰላም ሰላም ውዴና ፊዳርቱ ቤተሰቦቼ እንደምን አላችሁልኝ? ዛሬም በሁለተኛው ቻናሊ፣ በቆንጆ ቪዲዮ፣ በቆንጆ ሀሳብ ተመልሼ መጥቻለሁ። እንደሰማችሁት ነው፣ ብዙዎቻችሁ ትጠይቁኛላችሁ። የርቀት ፍቅር ላይ እንዴት ነው ማውቀው እንደሚወደኝ እንደሚያፈቅረኝ ትሉኛላችሁና፣ ዛሬ በጣም ሴንሲቲቭ የሆነ ርዕስ ሀሳብ ነው ይዤላችሁ የመጣሁት። በደንብ አድርጌ ዘርዘር አድርጌ የርቀት ፍቅር ላይ ምን ምን ነገሮችን ልብ ብለሽ ማየት መመልከት እንዳለብሽ እነግርሻለሁ። መጀመሪያ ግን እስኪ ሁላችሁ ቪዲዮን ላይክ አድርጉት። አላደረጋችሁ እሺ። አሁን መቀጠል እንችላለን። የመጀመሪያው ነገር የርቀት ፍቅር ላይ እንደሚወድሽ እንደሚያፈቅርሽ የሚያረጋግጥልሽ ነገር ምንድን ነው? የተለየሽ እንደሆንሽ እንዲሰማሽ ሲያደርግ ነው። አሁን የፍቅር ግንኙነት ላይ ይሄን ስሜት እንፈልገዋለን ሁላችንም። ይሄን ነው ይሄ ስሜትም ነው ሰውን ወደናል አፍቅረናል የሚል ነገር እንዲሰማን የሚያደርገን የሚያሳምንን ማለት ነው። የተለየ ስሜት እንዲሁ አይመጣም። የተለየሽ እንደሆንሽ እንዲሰማሽ ማድረግ ቀላል ነገርም አይደለም። ያንን ስሜት አንቺ ውስጥ መፍጠር ከቻለ የእውነት ወዱሻል ማለት ነው። ይህንንም በተለያዩ መንገዶች ነው የሚያደርገው። የተለያዩ ስጦታዎችን በመላክ እንግዲህ፣ በርቀት ስለምትገኙ በተለያዩ ኦኬዥኖች ላይ ልደቶች ላይ ሊሆን ይችላል፣ የሆነ ቀን የተገናኛችሁበትን ቀን በማሰብ ሊሆን ይችላል። ስጦታዎችን ሲልክልሽ ራንደም የሆነ ቴክስት ሲልክልሽ ባልጠበቅሽው ጊዜ ባልጠበቅሽው ሰዓት እነዚህን ነገሮች የሚያደርግ ከሆነ ስለ አንቺ ፖዚቲቭ የሆኑ ነገሮችን መልካም መልካም የሆኑ ነገሮችን በተደጋጋሚ የሚልሽ ከሆነ እንግዲህ ለአንቺ ያለው ስሜት የእውነት እንደሆነ ማወቅ መረዳት የምትችይበት መንገድ ነው ማለት ነው። ይሄ የመጀመሪያው ነው። ታዲያ ይሄንን አንድ ጊዜ የሆነ ስጦታ ስለላከልሽ አንድ ጊዜ የሆነ ቴክስት ስለላከ ምናምን አይደለም፣ ድግግሞሹን ነው የምታየው። በቃ አንቺን ለማስደሰት አንቺ የተለየሽ ሴት እንደሆንሽ እንዲሰማሽ ለማድረግ የሚያደርገውን ጥረት በደንብ ተከታትለሽ እስኪ አስተውይ። እነዚህ ነገሮች የሚያደርግ ከሆነ የሚለፋ ከሆነ አንቺን ለማስደሰት ካንቺ ፍቅር ይዞታል ወዶሻል፣ ይፈልገዋል ማለት ነው ሪሌሽንሽን። ሁለተኛ ስለወደፊት ሲያወራሽ፣ አሁን ለእኛ ለሴቶች ፊውቸር በጣም ወሳኝ ነገር ነው። የትኛውም ሪሌሽንሺፕ ፊውቸር በጣም መወራት መነገር መታሰብ ያለበት ነገር ነው። የርቀት ፍቅር ላይ ሲሆን ደግሞ የሚያኖረውም ያ ነው አይደለ? ነገ ተገናኝተን ነገ አብረን ሆነን የሚለው ነገር ነው አይደለ? እንዲቀጥል የሚያደርገው። ስለዚህ ስለ ወደፊት በደንብ የሚያወራሽ ከሆነ ፕላን የሚያደርግ ከሆነ ስትመጪ፣ ስንገናኝ፣ ስመጣ፣ ስንገናኝ እያለ በደንብ የምታወሩ ከሆነ ፕላን የሚያደርግ ከሆነ ነገ ስላላችሁ ፊውቸር ፕላን የሚያደርግ ከሆነ የሚያወራሽ ከሆነ ይሄ ታዲያ የሆነ የተሸመደደ ወሬ ሳይሆን፣ እንዴት ነው ሰዎች ሲያወሩን እኮ እናውቃለን አይደለ? አንዳንድ ጊዜ በተለይም ደግሞ እኛ ሴቶች እጅ ነገር ትገባናለች አንዳንድ ነገሮች አሉ የተሸመደዱ የሚመስሉ ነገሮች። እንደዛ ሳይሆን የእውነት ከልቡ ነገ የሚያደርጋቸው ነገሮች ውስጥ ፕላኖች ውስጥ አንቺ ካለሽ እንበልና፣ ምርቃት ቢኖርበት የዛኔኮ እንደዚህ ሲሆን አንቺ እንደዚህ ስትይ፣ እንደዚህ ታረጊያለሽ፣ እንደዚህ እናረጋለን፣ እንደዚህ እንሆናለን እያለ ይህ ህይወት ውስጥ ከሚሆኑት ከሚከናወኑት ነገሮች ጋር አንቺንም አብሮ ሲያስገባ አንቺም አብረሽ እዛ ነገ ውስጥ የእሱ ነገ ውስጥ ስትኖሪበት ይህንን በደንብ አድርገሽ ማየትና መመልከት ከአንቺ ይጠበቃል። አንድ ጊዜ እንደዚህ ስላለሽ ምናምን ሳይሆን እንደዚህ ሁ ህይወቱን ሲያወራሽ አንቺ ያለሽ ፊውቸር ውስጥ ስለ ስራ እየሞከረ ሊሆን ይችላል። ይህን ስራ እንደዚህ ባገኝ እኮ እንደዚህ ይሆናል፣ የተሻለ ነገር ይኖራል፣ እንደዚህ ይኖረኛል፣ እንደዚህ ይኖረኛል ነው የሚለው ወይስ ይኖረናል? አንቺም እንደዚህ ታደርጊያለሽ፣ እንደዚህ ይሆናል ነው የሚለው አንቺንም ያስገባሻል ወይስ ለብቻው ነው የሚያቅደው? ፊውቸሩ እዚህ ጋር በጣም ልብ ማለት ይኖርብሻል። ስለዚህ ፊውቸር ውስጥ ነገ ውስጥ ካካተተሽ የእውነት ከልቡ ወዶሻል አፍቅሮሻል ማለት ነው። ሶስተኛ ታጋሽ ሲሆን ያው የርቀት ፍቅር በጣም ከባድ ነገር ነው በነገራችን ላይ። የትኛውም የፍቅር ግንኙነት ኮሚትመንት ይፈልጋል ትጋት ይፈልጋል ምናምን፣ ግን የርቀት ፍቅር ደግሞ ከዛ ለየት ባለ መልኩ የሚጠበቅብን ነገር አለ፣ አምነን ልንገባበት የሚገባው ነገር አለ ምክንያቱም መራራቅ በቦታ መራራቅ በራሱ የሚያመጣው ክፍተት ስላለ ማለት ነው። ስለዚህ እነሱን ቻሌንጆች አውቆ መግባትን ይጠይቃል። ገና የምትገቡ ትኖራላችሁ፣ አሁንም የርቀት ፍቅር ውስጥ ያላችሁ ትኖራላችሁ። የርቀት ፍቅር ትንሽ ስራ የሚፈልግ ነገር እንደሆነ ማወቅና ማመን ይጠበቅባችኋል። እንደ ማንኛውም የፍቅር ግንኙነት ነው ብላችሁ መዘናጋት የለባችሁም። ለፍሬ ይበቃሉ፣ ምንም ጥያቄ የለውም። አሁን የነገርኳችሁን ነገሮች ካመናችሁበት ማለት ነው፣ ስራ እንደሚፈልግ ቻሌንጅ እንደሚያደረግ ከሌላ የፍቅር ግንኙነት ትንሽ ለየት እንደሚል ካመናችሁ ማድረግ ያለባችሁ ነገር ካረጋችሁ ስኬታማ የማይሆኑበት ምንም ምክንያት የለም። ሶስተኛ ላይ ወደ ያስቀመጥኩላችሁ ስመለስ ግን ታጋሽ መሆን በጣም ወሳኝ ነው። የርቀት ፍቅር ከሚጠይቀው አንዱና ዋናኛው ነገር መታገስ ነው። ምክንያቱም የጊዜ ቀጠሮ አለ። በዚህ ጊዜ ነው የምንገናኘው የሚል ቀጠሮ አላችሁ፣ ገና ወደፊት ማለት ነው። ስለዚህ ያ ጊዜ እስከሚመጣ ድረስ በመሀል ያሉትን ጊዜያቶች ታግሶ ማለፍን ይጠይቃል። ስለዚህ ወንድ ልጅ ታግሶ ያንን ጊዜ ለማለፍ ኮሚኒኬት ለማድረግ ከአንቺ ጋር ለማውራት ለመጠያየቅ ስለውሎ ሊሆን ይችላል። ኮሚትድ ሆኖ ያን የሚያደርግ ከሆነ ትግስት ካየሽበት የእውነት ወዶሻል አፍቅሮሻል ማለት ነው። ግን ጥድፍ ጥድፍ በቃ መቼ ነው እንደዚህ እንትን የምትይው በቃ ምና ምንም ከሆነ አይ አይሆንም። ምንም እንደዚህ ምክንያቱም የርቀት ፍቅር ውስጥ ነው ያላችሁት። የርቀት ፍቅር ውስጥ ስትገቡበት ይህንን ማመን መቀበል ይኖርባችኋል። በቃ ጊዜ የሚወስድ ነገር ነው፣ በጊዜ የሚፈታ ነገር ነው አይደለም። ስለዚህ ያችን ጊዜ ደግሞ ታግሶ ነው ማለፍ የሚቻለው። ሌላ ምንም ማለፊያ መንገድ የለውም። በትዕግስት ብቻ ነው የሚታለፈው። ያው አንዳንድ ጊዜ አለመግባባቶች ሲፈጠሩ እንደዚህን ንግግሮችን መናገር ሊኖር ይችላል። እሱን ሳይሆን የምለው በቃ የምታይበት ነገር ታጋሽ ነው ወይ አንቺን ለመጠበቅ፣ አንቺም ሊሆን ይችላል እያላችሁበት ቦታ ሊለይ ስለሚችል ማለት ነው። ዞሮ እስኪመጣ እስክትመጪ ድረስ ለመጠባበቅ እንዴት ነው ታጋሽነቱ እንዴት ነው? ነገሮችን አሁን ላይ ያለውን አክቲቪቲ ሲያደርግ እንዴት ነው የሚያደርገው? እሱን በደንብ ልብ በይሽ። የእውነት ይሄ በጣም ወሳኝ ነገር ነው። ታጋሽ ከሆነ የእውነት ወዶሻል አፍቅሮሻል ማለት ነው። አራተኛ ስለአንቺ ሁል ጊዜም የበለጠ ማወቅ ሲፈልግ፣ አሁን ወንድ ልጅ ሲወድ ሲያፈቅር፣ ሁል ጊዜ ስለአንቺ አዳዲስ ነገር መስማት አዳዲስ ነገር ማወቅ፣ ምን እንደሚሰማሽ፣ እንደከፋሽ፣ እንደደበረሽ በቃ እንድትነግሩ ይፈልጋል። ይጠይቅሻል። ያው የርቀት ፍቅር ላይ በስልክ ነው ሞስት ፕሮባብሊ የሚሆነው የምትግባቡት በዚህ ዘመን ፊት ለፊት እየተያያችሁ ልታወሩ ትችላላችሁ። እያየሽ ደብሮሻል፣ ከፍቶሻል ከፍቶ ሻል እስኪ ዛሬ ይሄንን ንገረኝ። በቴክስትም ሊሆን ይችላል። በቃ ስለ አንቺ ለማወቅ አይደክመውም። በቃ ሁሉ ጊዜ ይጠይቅሻል፣ ሁሉ ጊዜ እንድትነግሩ ይፈልጋል፣ እንድታወሩ ይፈልጋል ስለ ራስሽ። ይህ በጣም ወሳኝ ነገር ነው። ምክንያቱም የርቀት ፍቅር ላይ ኮሚኒኬሽን፣ ይሄ ማውራት መነጋገር በጣም ወሳኝ ነው። ምክንያቱም በዛ ነው ብዙ ነገሮችን የምትግባቡት፣ የምታወሩት፣ አንዳችሁ ሌላኛችሁን የምትረዱት በማውራት በመነጋገር ስለሆነ ነው። ስለዚህ ስለ አንቺ የሚጠይቅሽ ከሆነ ሁሉ ጊዜ አንቺን ማወቅ የሚፈልግ ከሆነ የእውነት ወዶሻል አፍቅሮሻል ማለት ነው። እርግጠኛ መሆን ትችያለሽ። እዚሁ ጋር ስለ አንቺን ማወቅ ሲፈልግ የሚለው ላይ አንድ ምነግርሽ ነገር ምንድን ነው ጊዜ ሲሰጥሽ ነው። የርቀት ፍቅር ላይ በጣም ወሳኝ ነው ጊዜ መስጠት አይደለ። ስለ አንቺ ለማወቅ ፈልጎ እንግዲህ ጊዜ ሰጥቶሽ እያዳመጠሽ ነው ማለት ነው እየሰማሽ ነው ማለት ነው። በተባባላችሁበት፣ በተነጋገራችሁበት፣ በተቀጣጠራችሁበት ሰዓት ላይ ኮንሲስተንት ሆኖ ኮሚትድ ሆኖ ይመጣል ማለት ነው። ይሄ በጣም ትልቅ ነገር ነው። የርቀት ፍቅር ላይ አንዱ ቻሌንጅ የሚያደርገው ነገር ይሄ ነው። ምክንያቱም እዚህ ጋር የሆኑ ላይፎች አሉ አይደል። ሁላችንም ያለን ላይፍ የሚያዘናጋን ነገር ደግሞ አይጠፋም አይደል። እንዲሁ ዝም ብለን ቁጭ ብለን አብሮን ካለው ሰው ጋር ብናወራ ይቀለናል፣ አይደለ? አንዳንድ ጊዜ ስታስቡት ግን የሆነ ዓላማ ስላለን ፍቅር ስላለን ነው አይደለ፣ ሌላ ቦታ ያለ ሰውን ጋር የምናወራው ጊዜ የምንሰጠው። ስለዚህ እሱም እንደዚ የሚያደርግ ከሆነ፣ ጊዜ የሚሰጥሽ ከሆነ፣ አንቺን ለማውራት፣ አንቺን ለማዳመጥ አጠገቡ ያሉ ብዙ ነገሮችን ትቶ በቋሚነት፣ በቃ ሁል ጊዜ በተነጋገራችሁበት ሰዓት ላይ የሚመጣ የሚያወራሽ፣ ጊዜ የሚሰጥሽ ከሆነ ወዶሻል አፍቅሮሻል ማለት ነው። ስድስተኛ ለሌሎች ሰዎች ሲያስተዋውቅሽ ለጓደኞቹ ሊሆን ይችላል፣ ለቤተሰቦቹ ሊሆን ይችላል። በዙሪያው ያሉ የሆኑ ሰርክሎች ይኖራሉ። ብቻ ለእነሱ ሲያስተዋውቅሽ ኦፊሻሊ ተዋውቋት እንደዚህ ብሎ ምናምን ሊሆን ይችላል። አንዳንድ ጊዜ ደግሞ እንደዛም ላይሆን ይችላል። ስልክ በምታወሩበት ሰዓት ላይ እገሌ እኮ ነው እገሌ ያለ ምናምን ሊልሽ ይችላል። እና ያውቃል አንቺን እንደሚያወራ ያውቃል ይሄ በጣም ወሳኝ ነገር ነው። በዙሪያው ላሉ ሰዎች አስተዋውቆሻል ማለት ሲሬስ ነው ማለት ነው። ከአንቺ ጋር ያለው ግንኙነት ሲሬስ ነው ማለት ነው። በዙሪያው ያሉ ሰዎች ያውቃሉ፣ አንቺን እንደሚያወራ ለአንቺ ጊዜ እንደሚሰጥ ያውቃሉ ማለት ነው። ይሄ በጣም ትልቅ ነገር ነው። እየተደበቀ ከሆነ ማንም እንዳይሰማ ማንም እንዳይ ምናምን ከሆነ ትንሽ ኖርማል አይደለም። ከሌሎች ነገሮች ጋር ተደምሮ ይሄ ብቻውን ሳይሆን ሌሎች ነገሮች ማይተሽ ማለት ነው። ስለዚህ በዙሪያው ላሉ ሰዎች ከአንቺ ጋር እንደሚያወራ፣ አንቺ እንዳለሽ የሚያሳውቁ ነገሮችን የሚያደርግ ከሆነ ሲሪየስ ነው፣ ወዶሻል፣ አፍቅሮሻል ማለት ነው። በመጨረሻና በጣም በዋናነት የሚያግዝሽ ከሆነ የምትፈልጊው ያሰብሽው ነገር እንዲሆን እንዲሳካ የሚጥር በቻለው ሁሉ። እርቀት ላይ ነው ያላችሁት። በሀሳብ ሊሆን ይችላል፣ በመጠየቅ ሊሆን ይችላል፣ እንዴት ሆነልሽ በማለት በማስታወስ ሊሆን ይችላል። ብቻ በቻለው ሁሉ የሆነ የምትፈልጊው ነገር አለ አይደለ? ያ እንዲሳካልሽ እንዲሆንልሽ የሚፈልግ የሚጥር ሲሆንልሽ፣ ደግሞ ከማንም በላይ ደስ የሚለው አይነት ሰው ከሆነ የኔ ቆንጆ የእውነቱን ወዶሻል አፍቅሮሻል ማለት ነው። እርግጠኛ መሆን ትችላለሽ። የዛሬው ቪዲዮ ይህንን ይመስል ነበረ። ርቀት ፍቅር ላይ የሚታዩ እውነተኛ የፍቅር ምልክቶችን በግልጽ አንድ በአንድ ነገርኩሽ። እንደሚጠቅምሽ አልጠራጠርም። እዚህ ድረስ መታችሁ ቪዲዮ ተመችቷችሁ፣ ግን ላይክ ሳታደርጉ ልትወጡ ነበር አይደል? እባካችሁ እባካችሁ ሁላችሁን ቪዲዮን ላይክ አድርጉት። ኮሜንት ላይ የተሰማችሁን ሀሳባችሁን ጻፉልኝ። በቀጣይ እንሰራላችሁ። የምትፈልጉትም ነገር ካለ ጠይቁኝ። በቀጣይ በሌላ ቆንጆ ቪዲዮ እስከምንገናኝ ድረስ ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግ ተቀላቀሉ። ሁላችሁንም ወዳችኋለሁ። አመሰግናለሁ። ቻው።